በመጨረሻም ያፌት ያቀደው እቅድ ሊሳካለት አልቻለም። ኤፍራታ ልጇን ሊገድል ኪኒናውን ሰጥቷት በነበረበት ልትውጠው ስትል የዶክተሩን ሞት ስትሰማ ተፍተዋለች። ያፌት እንግዲህ አለማፈሩ ከመሬት ላይም አንስቶ እንቺ ዋጪ ብሎ ቢሰጣትም ኤፍራታ ግን ልትውጥለት ፈቃደኛ አልነበረችም። የኤፍራታ ልጅ ባለመሞቱ ደስ ያላችሁ ላይክ አድርጉ። ሲቀጥል እንግዲህ ሉሊት ከጺዮን ጋር መጣላቷን አስመልክቶ ከቤት ተባራ ነበር። ታዲያ ግን ያፌት ጋም ሄዳ በአንተ ምክንያት ነው የተባረርኩት ብትለውም ያፌት ግን ፈቃደኛ አልነበርም ሊረዳት። እንዲሁም ያፌት ከጺዮን ጋር መጣላቷን ቢሰማ ኑሮ ነገሮች ይከሩባት ነበር። እሷም ያንን አውቃ በአንተ ምክንያት ነው ብትለውም ለዛውም ፍቃደኛ አይደለም። በመቀጠል እንግዲህ ያላት አማራጭ ቤዛ ጋር ደውላ ልታስፈራራት ብትሞክርም ቤዛም ፍቃደኛ ስላልሆነች እንግዲህ ደውዬ ለጽዮን የአባቷን መሞት እነግራታለሁ ባለችው መሰረት ጽዮን ጋር ደውላላታለች። ጽዮን መጀመሪያ ስልኩን እንዳነሳችው ፈገግ ብላ ነበር። መጨረሻ ላይ ግን ስሬሱን አለኝ በጣም ደንግጣ አለኝ እና እንደፎከረችው ጽዮን አባቷ መሞቱን ልትነግራት ነው ወይንስ አይደለም? የእናንተ ሀሳብ ምን ይመስላል? የኔ ሀሳብ ግን ሉሊት ለጽዮን አሁን ላይ የአባቷን መሞት እንደምትነግራት ነው እኔ የማውቀው። ምክንያቱም ጽዮን እንግዲህ የአባቷን መሞት ለረጅም ጊዜ ተደብቃለች። አሁን ላይ ግን የምታውቅበት ቀን የደረሰ ይመስለኛል። እንግዲህ ሉሊት እሷ አለማዋ የነበረው ቤዛ በዚህ ሳስፈራራት እቤት ታስገባኛለች ብላ ነበረ። አሁን ላይ ምናልባትም ደግሞ ቤዛ እዛደር ኤፍራታን ስልክ እንዳታወራት ልታደርግ እየሮጠብት እየሄደች ነበር። ነገር ግን ደግሞ ቤዛ ልትደርስላት አልቻለችም። ሉሊት ቀርማ ደውላለች። ሰላም ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ። እናንተም ሰላማችሁ ይብዛ። ለቤቴ አዲስ የሆናችሁ ሰብስክራይብ፣ ነባሮች ላይክ ማድረጋችሁን እንዳትረሱ እንግዲህ ሀረግ ድራማን እንዴት አያችሁት? ክፍል መቶ ስምንት መቶ ዘጠኝን በጉጉት እየጠበቅን ነበር ሌላቁልን ፈቃደኛ አልነበሩም። ዛሬ እንግዲህ የጽዮን መጨረሻዋ ምን ይሆን የሚለውን ኤፍራታ ለእናቷ እርጉዝ መሆኗን ልትነግራት ስትል አቤል መጥቶ ልትሳት ትነግራት ቀርታለች። በአሁን ሰዓት ገነት ኤፍራታ እርጉዝ እንደሆነች ብታውቅ ጥሩ ነበር። ምናልባትም ያፌት የሚጠጡ መድኃኒቶችን አምጥቶ ለገነት ሊሰጣት ስለሚችል ገነት ቅድሚያ ልጇ እንዳረገዘች ካወቀች እነዛን መድኃኒት ልትሰጣት ፈቃደኛ አትሆንም። ባለፈው እንዳየነው ከሆነ ያፌት መጀመሪያ ላይ ገነት ከኔናውን ሰጥታ ልጁን እንድትገለው ነበር አላማው። ታዲያ ቤት ከገባ በኋላ አንቺ እኮ ስትድኝ የልጆቼ እናት ትሆኛለች ብሎ ሲላት ኤፍራታ አንተ መውለድ እንደማትችል ስትለው በዛ ተናዶ ወዲያውኑ ከኔናውን እንድትወጥ ቢያደርጋትም ግን ደግሞ ሊሳካለት አልቻለም። ውድ ቤተሰቦቼ፣ ሰብስክራይብ፣ ላይክ ማድረጋችሁን እንዳትረሱ። ለምታበረታቱ ደግሞ አመሰግናለሁ።